መንግስታችን በብርቱ ኢትዮጵያውያን ዲፕሎማቶች ጥረት በመላ የጸጥታ ኃይላችን ደምና መስዋዕትነት በመላ ኢትዮጵያን የጋራ ህብረት ዛሬ ለፍጻሜ በመብቃቱ እንኳን ደስ አላችሁ ማለት እወዳለሁ። ህዳሴ ኃይል ነው። ህዳሴ አይችሉንም ትርክት የሰበረ በትብብር በመደበር በልህና በቁጭት በቆምን ጊዜ ያ ፍጹማዊ የነጭን የበላይነት በዓለም አደባባይ የቀየረውን ለመላ ጥቁር ህዝቦች የነፃነት ተምሳሌት የኩራታችን ምንጭ የሆነውን አድዋን የደገመ መላ ኢትዮጵያውያን ባንድ ላይ የደመረ ያስተሳሰረ የታሪካዊ ጠላቶቻችንና የውስጥ ባንዳዎችን የረዥም ጊዜ ሴራ የበጣጠሰ ታሪክን የቀየረ የነገ መንሰራራታችን በማያሻማ ሁኔታ ያመላከተ ታሪካዊ አርማችን ነው። ኢትዮጵያን በተባበሩ ጊዜ ያላሳኩት ድል ኖሮ አያቅምና በመሪዎቻችን በተለይም በክቡር ጠቅላይ ሚኒስትራችን ጥበብ የተሞላበት ጉዞ በእንቁ ዲፕሎማቶቻችን ህብረት፣ በመላ የጸጥታ ያለላችን መስዋዕትነት ይኸው ለዛሬ ስኬት ደረሰ። በድጋሚ እንኳን ደስ አላቸው። የዛሬው ድላችን የዘወትር መሻት የነበረውን የአባይን ምንጭ መቆጣጠራችን ብቻ ሳይሆን ይልቁንም ትናንት ሌላው የክብራችን የትልቅነታችን መገለጫ የነበረውን በባዳን ሴራና በባንዳዎች አስፈጻሚነት ያጣናውን የወደብ ባለቤትነት በተለመደ የትብብርና የመደመር መንፈስ የምናሳካም ይሆናል። ህዳሴያችን፣ የአሻራችን፣ የቁጭታችን፣ የአይበገሪያነታችን ውጤት ነው። ዛሬ በጋራ ቁመን እንዳሳካነው ሁሉ መላ ህዝባችን ለሰላም፣ ለልማት፣ ለብልጽግና በጋራ እንዲቆም በዚህ ዓመት የጀመርነው ወደ ተግባር የሚገቡ ተጀምረው ወደ ተግባር የሚገቡ ታላላቅ ሀገራዊ፣ ክልላዊ እቅዶቻችን እንደ ዞን፣ ከተማና ወረዳ አቅደን ለመስራት ዝግጅታችን እያጠናቀቅን ስለሆነ መንግስት ለሰላም ለልማትና ለሀገራዊ አንድነት ለሚያደርገው እንቅስቃሴ ሁሉ በጋራ እንድትሰለፉ እየጠየቁ በእኛም በኩል ሰላምን በሰላማዊ መንገድ ለማምጣት ሙስናና ሌብነትን ለመዋጋት የተጀመሩ ፕሮጀክቶችን ለማጠናቀቅ የመልካም አስተዳደር ችግርን ለመፍታት የስራ እድል ፈጠራን የኑሮ ውድነትን ለማቃለል ማህበራዊና ኢኮኖሚያዊ ልማትን ለማረጋገጥ ተግተን እንደምንሰራ እያረጋገጡ በድጋሚ እንኳን ደሰላችሁ ማለት እፈልጋለሁ። እጅግ ልጅ